እንኳን ደህና መጣሽ። እንኳን ደህና ቆየሽ። ይህንን ንጹህ አየር በነጻ ትስቢዋለሽ። አረ ታዲያስ። ነጻነት እንደዚህ ውድ ነው ለካ። ይህንን አታውቂም ነበር? ከአሁን በፊት ታሰሪ ስለማለቅ የነፃነት የነጻነት ትርጉም ገብቶኛል አያውቅም ነበር። አሁን ብዙ ነገር ተምረሻል ብዬ አስባለሁ። በደንብ ነው። በቃሉ ተመልሶ ላለመምጣት የቻል ነውን ማድረግ መቻል አለበት። አታስብ ከዚህ በኋላ ሞቼ ነው ቆሜ ወደዚህ ምመጣው ዋስ እንደወጣሽ እንዳትረሺው ብዬ ነው። በፍጹም አረሳውን። ያደረግክልኝን ነገር መቼም አረሳውን። በጣም አመሰግናለሁ። ምስጋና ያስፈልገው በይ። እሺ። እኛ እኮ አብረን ነው የምንሰራው። ቢሆንም አንተ ባታግዘኝም ይሄንን ነገር ማድረግ አይቀርም ነበር፣ ግን ደግሞ መጨረሻው እንደዚህ ቢሆን በስብሼ ነበረ የምቀረው። እዚህ ግን ደግሞ አሁን እኔ ያለሁት። እንሂድ አይደል? እሺ።

ማለት እርግብ ደውላልኝ ነበር፣ ያሳውቁን መልዕክት ነው ይገባልኝ። አዎ ተሳስተሽ መሆን አለበት። ወይ አልተሳሳትኩም። የእርግብ የራሷ ስልክ ነው። ምናልባት ስልኩን ሌላ ሌላ ሰው ይዞት ይሆን። በቃሉ እውነቱን ንገረኝ። እርግብ ሞታለች ወይስ አልሞተችም? ሞተች፣ ሞታለች። አንተሽ አስክሬኗ ልታሳየኝ ትችላለህ? ምን ምን እያልሽ ነው? ባይት በጣም እርግጠኛ ነኝ። እርግ ባልሞተች ምን አይነት የማይሳካልኝ ሰው ወይ?

ወዴት እየሄድሽ ነበር? ግን የትም፣ እዚሁ ማለት፣ እዚሁ ዝም ብዬ ነው። ወዴት ሄድኩኝ። ከቤት ልትወጪ አልነበረ? አዎ፣ እሱማ ነበር አለ። ወዴት ነው የምትሄጂው? እኔ እንጃ፣ እንደው ምን አውቄ። ወዴት ነበር እንዴ? ልጅቷ ጤና የላትም እንዴ? ደግሞ የምን ሰሃን ነው ያልሽው? ሰሃን? የምን ሰሃን? እኔ ሰሃን አልያዝኩም። ድምላል። በእጅሽ ያሹት ምንድን ነው? ሰሃን አይደለም እንዴ? ውይ ይሄንን ነው እንደሚሉኝ፣ የሚሉኝ አዎ፣ እየኔ ነገር፣ እንደው ረስችው እኮ። እንዴት ትረሻለሽ? በእጅ የተያዘ ነገር ይረስ ወይ? ማማ፣ ድንገት መጥተው እኮ ቀልቤን ገፈፉት። በጣም ይቅርታ፣ አስለን ገብቶሻል። አረ ምን በወጣሁት እናቴ። እና ሰሃን ይዘሽ ወዴት ነበር የምትሄጂው? እኔማ ያው እረፍት ስላገኘሁኝ በዛው የታመመሰው ለመጠየቅ ነበር ግን እርሶ ከመጡ አልሄድም እቀራለሁ እንዴ አሰላሙ አሌይኩም ወራህመቱላሂ ወበረካቱ። የተከበሯችሁ ወደ ወደፋፊ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። እናንተስ እንዴት ናችሁ? ደህና ናችሁ? እንግዲህ አገራችን እንደምታወት እንደምታወት እንግዲህ አዝመራ ማስገቢያ ወቅቱ ምናምን ምናምን ነው። አጨዳው ምኑ በቃ ደስ ይላል። በነገራችን ላይ ከ ሰኮሮች አሊያም ደግሞ ከሰኮሩ በታች ያላችሁ ታውቁታላችሁ። ይሄንን ማለት ነው። ማን ነው የሚባለው? እስኪ ታወቃችሁት ማለት ነው። ማን ይባላል ነገሩ? ላታውቁት ትችላላችሁ? ለማንኛውም ወደ ጥንጅት አምባ ያላችሁ ታውቁታላችሁ። አርማሚ ያላችሁ እንደዛ እንደዛ ታውቁታላችሁ ማለት ነው። ወደኛ ገርምደስ ያላችሁ እንትና ይባላል። ሃሮ ሃሮ ደባይ ይሄን ይመስላል። ውሃው ነው እንደምትጠውሱ ነው ዲያገቱም አረንጓዴ ነው ደስ ይላል። እና እንዲት ናችሁ? እኔ በተረፈ ሰላም ናችሁ ሆይ ከኔ ጋር ሁሉ ሰላም ነው ያውላችኋለሁ። እንግዲህ ከኢትዮጵያ አልፎ አልፎ ነው ብቅ ብቅ ማለት ነው። ወላ ኢትዮጵያ ስትገቡ ያኔ አንዳንዴ ኢትዮጵያ ሲገቡ ለምንድነው ዩቲዩብ የማይሰሩት ምናምን ነበረ። እንደገናም ደግሞ ሲቀጥል የኢትዮጵያ ገብተውም የሚሳካላቸው አሉ እንደዚህ በየቀኑ በየሰዓቱ ምናምን የሚገቡ ላይቭ ላይ የሚገቡ ምናምን ሊኖሩ ይችላሉ ማለት ነው። እኔ ግን አልሞላልኝ ብሏል ማለት ነው። ለምንድነው አላውቅም ማለት ጠዋት እነሳለሁ ከዛ ቁርስ ምናምን ላለሁ ከዛ ልጆችን አታጠብኩኝ ምናልኩኝ ቤቴን አጠዳሁ ምናልኩ ምናልኩ ስል ሳላቀው የምሳ ሰዓት ይደርሳል ማለት ነው። ከዛ ደግሞ ምሳ ሰዓት ጉድ ጉድ ስላላቸው ከዛ ደግሞ ወይ እንግዲህ ይመጣባችኋል አዲስ ስትሆኑ ምናምን ስትሉ ደግሞ ማታ ይደርሳል ላይ ምንም ሞት አይኖራችሁም እና አሁን ራሱ ስ እንግዲህ አበጥቶብኝ ራስ ኩሽና ገብቼ እንትን እያልኩኝ ነው ቡና እያፈላሁ ነው ማወራችሁ፣ ማለት ነው እላችኋለሁኝ። እንዲያፈጥነ ብዬ በክሰል ክሰል እስከማየት ድረስ ማን እንትን ይላሉ እንጨት አቆጣጥዬ በእንጨት ነው ዛሬ በቃ እያፈላለሁት ቡና፣ ማለት ነው። ቡና ጠጡ በዚሁ አጋጣሚ ኢትዮጵያ ቡና በሉ እያልን እናውራ ማለት ነው። እና እንዴት ናችሁ? ላይ በተረፈ የግዬ ናችሁ ወይ? እኛ አልሐምዱሊላ በጣም ሰላም ነን፣ ወለክ አልሐምዱ ወለክ ሽኩር። የሀገራችንን ንጹህ አየር እያልን እያመግን እየሳብን ማለት ነው ያለ ምንም መሳቀቅ አልሐምዱሊላህ፣ በዚሁ እንዲቀጥል ደሞ ከዚህም የበለጠ ሰላም እንዲሆን አገራችን እንደው አድርጉ። ከመጣሁ እንግዲህ ወር ሊሆነ ነው። አልሐምዱሊላህ ምንም ነገር ሰምቼ ምንም ነገር አይቼ አላውቅም። ሰላም ነው ብቻ አልሐምዱሊላህ ነው። አላችኋለሁ ወዶች፣ ይሄ እና ምንድነው ኖላዊ ኖላዊ ኖላዊ ኖላዊ ኖላዊ ድራማ ኖላዊ ድራማ ማለት ነው። ድም ብላል፣ ወዴት እያመራች ነው? ድም ብላል፣ ወዴት እያመራች ነው? እንግዲህ የእነሰላም አክስት እንጨት አቀባበለኛለች የኔለች ደግሞ ት ኔ ቆንጆ የእነሰላም አክስት የእነሰላም አያት ስትመጣ የተደነባበረችው መደነባበር ማለት ነው። ይዣለሁ እን እቃ ይዣለሁ እን ሰሀን ይዣለሁ እን ምና ወይ ፍቅር ፍቅር እኮ አያደርገው የለውም ማለት ነው። በቃ የተምቹ ፍቅር ገብቶላታል። ገብቶላታል ማለት ነው። ምክንያቱም በነገራችን ላይ ተምቹ የተምቹ ፍቅር የገባላት ዛሬ ሳይሆን እሷ በፊት ነው። እርግብ ጋር እያለ ነው ማለት ነው። ለምን እንዴት ዘልሽ ታላችሁ? እርግብ ጋር እያለ እርግብ ዘንድ መጥቶ ታሃና ሃና መጣይ ሲባል ታሃና እንደምንም አስመልጪ ምናምን ሲላት እጇን ስሟት ነበርና በድንገት መጥቶ እጄን ስሞ እኮ ልቤን ቅልጥ አድርጎ ተዴ ምናምን ስትል ነበርና የበለጠ ደግሞ አሁን ልቧ ቅልጥ ብሎለታል ማለት ነው። ብሎ ብሏል እሱ የሷ ልብና እሱም ደግሞ እያሰባት እያንሰላሰላት ይገኛል። እንግዲህ እርግብን ባጭር ጊዜ ረስቶ ወዲ ወደድም ብላል ያዞራል ፍቅሩ ያው እንግዲህ የአሲር እና የሀና ጉዳይ ዝም ብሎ እንዴት ተምታታይ ነው ያለው። አለየለትም ገና ማለት ነው። ምክንያቱም ሀንቾ የኛው ልጅ በጣም ተወደዋለች። አሲር ደግሞ ያው ፍቅሩን ደብቆ ሲኖር ስለነበረ አልገባውም፣ አልገባትም። ስለዚህ የእሱ ፍቅር ሳይሆን የዛኛው ፍቅር ነው ለሱ አይገባላት። ላይፏን እዛ ጋር እየቅጮች ነው። እሱም ደግሞ በብስጭት በጠጠት አለ ማለት ነው። መጨረሻው ምን ይሆን? ጉድ እኮ ነው ሰዎች እላቸዋለኝና ያው እኔ አልፎ አልፎ በነገራችን ላይ የምከታተላቸው እንደ በድሮ ራሱ መከታተል አልችልም። ስልክ እንደዚህ መከታተል ምናምን እንትን ሳልኩኝ ልጆች ላይ ላይ መጥተው ሰፈር ስለሚሉ ላስ ዝግት ነው ማረጋ ስለ ስልኩን ልጆች ስበሳቸው እንድጨዋቱ ነው እንጂ እንደዚህ አብረውኝ ቁጭ ብለው ስልክ ምናምን እንዲያው ራሱ አልፈልግም እና ለዛም ጭምር ይመስለኛል ላላኩልሃልን። በተረፈ እንዴት ናችሁ? ሊደግየናችሁ ወይ ከኔ ጋር ሁሉ ሰላም ሁሉ መልካም ነው። ያው እንግዲህ ሰላም ሰላም ብያችኋለሁ። ያው የኢትዮ ሰው ሆኛለሁ እኔ ያው ከኢትዮጵያ ማለት ነው። በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልልኝ። ላይክ እና ሰብስክራይብ እያደረጋችሁ በሳምንትም ልምጣ በወርም በአስራ አምስት ልምጣ በሶስት ቀንም አበረታቱኝ ማለት ነው። ገደፍ ገደፍ ደፍ አድርጉኝ። ቀጥሉበት ማለት ነው። እንደዚህ ላይክ ያደረጋችሁ ኮሜንት፣ እንዲሁም ደግሞ ሰብስክራይብ ያደረጋችሁ ሰብስክራይብ እያደረጋችሁ፣ ሼር እያደረጋችሁ አበረታቱ ማለት ነው። ወዶች ይሄ በእያላችሁበት የዓለም ደረጃ ሰላማችሁ ብዛት ይበልልኝ። ሰላም ለሀገራችን፣ ፍቅር ለሕዝባችን እያልኩኝ በዙ ሰናበታችኋለሁኝ። በድጋሚ በአዲስ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ ባይ